ሁለትም ይመስለኛል አይደለ፣ ሰው የሆነ ለየብቻ እየኖረና ከሆነ የብሩክ ቁርጥ ያለው ውሳኔ ሀይሚን ያስፈራት ውሳኔ፣ አብሮ አብሮ ለመኖር በስ እና ደግሞ አብሮ መኖር ሲጀምር አንድ አይደለም እና ምንድን ነው ብሩኬ፣ እኔ እና አንተ አብረን ለመኖር እንዴት በአንዴ በአስቸኳይ እንደዚህ ወሰንክ ስትለው፣ አንቺ የሚያስደስች ስለመሰለኝ ብቻ አደረግኩት። ለመናገር ከብዙ ተመልካቾች ጋር ተመሳሳይ ስሜት ነው ያላችሁ። እናንተም በመለያየታችሁ በጣም ብዙ ሰው አዝኖ ነበር፣ በተለይ ተጣላችሁ ብሎ ማለት ነው። ነበር። ብለ እንደዛ እውነት ለመናገር እንኳን ሀይሚ፣ ለኛ ራሱ ብሩኬ ዱብዳ ነው ያሰብብን። እንደዚህ አይነት ቤት በጭራሽ አላሰብንም በጭራሽ። የምታዩት የመኪና አደጋ ደርሶበታል። እኔ ቪዲዮ ናቸው ፕራንክ መስሎኝ ይሄ ፕራንክ ማለት ነው። አስቡት እንግዲህ በስማ ብሩክ ሄዶ ሲጠይቀው እውነት መሆኑን አመንኩ። አይቼዋለሁ እኮ በዚህ ልክ፣ ግን እንዴት ነው ብዬ በጣም ግራ ተገባው። ገርማ ሌፉ ነገር እንግዲህ ስደተኛው ሄኖክ እንደምታዩት እንግዲህ ያው ሁሉም ነገር ትችዋለሁ እያለ ነው። ቡየን እንግዲህ በፈለጋችሁ ሰዓት ደውላችሁ ናውጣና እንዲሁን ማለት የለም፣ የሀይሚ ፍቃድ መኖር አለበት ማለት ነው። ቤኪ እኮ ነው፣ ትናንትና ብሩኬ ምናምን ዝል ብሩኬ አይወጣም ገቤት አላለም። አው የቤት ልጅ ነው እንግዲህ ካሁን በኋላ ማለት ነው። አደር አለብህ እኔም ማደር አለብኝ ተባብለዋል ሀይሚና ብሩኬ እንደምታዩት ማለት ነው። ትናንትና እንግዲህ ደስ የሚል ይሄ ጊዜ ነበረ ሲያሳልፉ የነበሩት ከሀይሚ ደስ ደስ ያሉኝን ሀሳቦች ዛሬ ላወራቸው መጥቻለሁ የኔ ውድ ቤተሰቦች። ሰላም ጤና ይስጥልን። እንዴት ናቸው? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እናንተ እንዴት ናችሁ ለዚህ ሳናዲስኮ ናችሁ ላይክ ሰብስክራይብ ሼር እያረጋችሁ ቤተሰብ መሆን ትችላላችሁ። እንግዲህ ከሀይሚ የወደድኩላትን ነገር ልናገር ነው። ቤተሰቦች እንዲሁም የሁለቱም ኃላፊነት እንዳለባቸው እሷ ሀይሚ ለብሩክ ማሰብ እንዳለባት፣ ብሩኬ ለሀይሚ ማሰብ መተሳሰብ እንዳለባቸው ምንም አይነት ችግር ቢፈጠር ካሁን በኋላ እዚህ ቤት ውስጥ ለደቂቃዎች እሱን ማኩረፍ እንደማትፈልግ፣ ብሩኬም ደግሞ እሷን መጣላት እንደማይፈልግ ነው እየተናገሩ የነበሩት። እንግዲህ ብሩክም በተትናንቶ ላይ የገባ ቀን እኔ ከቀም እየጋ ሰላም ሰላም ነው የምፈልገው ካሁን በኋላ ጸብ ምናምን አልፈልግም በጸሎት አስቡኝ ብሏል ትናንትና ሀይሚም እንግዲህ ከዚህ በኋላ እኔ ብሩኬን ማስደስትበት ነገሮች ነው እንጂ ማስበው ለደቂቃም እሱን ማኩረፍ እሱም እንዲያኮርፈኝ አንፈልግም ብላለችና በጣም ደስ ያለኝ ባህሪ ይሄ ባህሪዋ ነው። ትናንትና በጣም ምን እንጃ ብሰማ፣ ትናንትና ሀይሚ ምን ሆና ነው ተመክራ ነው እንዲስከምል ድረስ እየተናገረችው ነገር ማለት ነው። በጣም መቶ ፐርሰንት በቃ። ይሄ ማለት እንዴት ነው? ከእሷ ቃል አልጠብቀውም አልጠብቀውም ነበረ የሆነ በቃ እንዴት ልበላችሁ ብቻ የሴት እመቤትነቷን አሳይታለች። እግዚአብሔርን ከዚህ በበለጠ ደግሞ ብዙ ነገር አድርገሽ እንደምታሳይን ብዙ ነገር እንደምታስተምሬን ተስፋ እናደርጋለን ማለት ነው። እንግዲህ እንዳለችው ብሩኬን እኔ ውጪ እንዲጠላ ነው የማስደርገው ብላለች። ይሄ ስኮርስ ትችላለች ብዬ አስባለሁ ቤተሰቦች ምክንያቱም ጎብዝናት በቃ ይሆን አላለ። ትላንትና ራሱ እንግዲህ አዲስ ቤት ስትገቡ ብዙ ነገር ያኔ እንትን ይላችኋል፣ የሆነ ለመስራትም ይደብራችኋል ምናምን። አዲስ ብቻ አዲስ ቤት ስትሆኑ ሁሉ ነገር አይሟላላችሁም፣ ሰፈር ሲቀየር ምናምን ብዙ ነገር። እሷ ግን ምንም አላገዳትም። ሁሉን ነገር አሟልታ ያው ለባሏ በቂ ነው፣ ከበቂ በላይ ነው። ለባሏ የሰራችው ነገር ራሱ በጣም በቂ ነው ማለት ነው። በዛ ላይ ደግሞ እዛች መዝናኛዋ ቦታ ይሄ ማሰቧ በራሱ በጣም በቂ ነውእና እሱ ለእኔ ደስታ ደፋ ቀና እንደሚለው ሁሉ ለኔ እንደሚያስብልኝ ሁሉ እኔ ለብሩኬ እዚህ ቤት ውስጥ ቤት ውስጥ እስካለው ድረስ የብሩክን ማስደሰት የኔ ኃላፊነት ነው። ቤቶቹን በቃ የሆነ እንዴት ነው እንዴት ብዬ ልንገራችሁ ብቻ አንድ እናት አሁን ለልጆቿ የሆነ ሳፖርት የምታደረገው ነገር አላ አደለ ጀስት በቃ እንደዛ መንከባከብ ቤቱን ማስተካከል ኃላፊነት፣ ይሄ የኔ ኃላፊነት ነው ብላ ስትል በጣም በቃ እንጃ ትልቅ የሆነችብኝ እግዚአብሔር ነው ላችሁ። እና ከአንድ ሴት ልጅ የሚጠበቀው ነገር ደግሞ ይሄ ነው። በእውነት ነው ምላችሁ። እውነት በጣም እኔ ትናንትና የተናገረችው ነገር አንጀቴ ገብቶ ነው ጉዝጉዝ ያለው ማለት ነው። እግዚአብሔርን እውነትን ትነግራችሁ ማለት ነው። እና ከዚህ በኋላ ፈጣሪም እናንተን ተጣልቶ አያሳየን እንዳለችው በጣም እንትን ይከብዱ ነበረ እንኳን አይደለም ቀርቶ በቀደም ሰዓት ልሰጥ ያለች ቀን፣ ከዚህ በኋላ እንግዲህ ሽማግሌ ይላካል አገባሻለሁ ምናምን ነገር ሲላት ደንግጣ ነው እንግዲህ፣ ያንን ሰዓት ጥላ ሄዳ በስተመጨረሻ መኪና ውስጥ በጣም ደንግጣ ነው እንደዛ፣ በቃ አቁሞ አቁሞ አቁሞ የሌለ በቃ፣ እኔ ያን ፕራንክ መቼም መረሰው፣ እንግዲህ ምን ያክል እንደደነገጠች ያ ይከብዳል እኮ። ስለዚህ አሁንም እዚህ ቤት ውስጥ እዚህ ቤት ውስጥ እኔ በዚህ ደረጃ በራሴ እኖራለሁ ብዬ አላሰብኩም። በትምህርት ቤት ደረጃ፣ በፊልም ደረጃ አስቡት፣ እንግዲህ በንደዛ ነበር እማየው እንዲሁም ደግሞ አንዳንድ የሀብታም ልጆች የሆኑ ቤት በትምህርት ቤት ጓደኞች ነበር ማየው። በጭራሽ እኔ ሕይወት ውስጥ መቶ እኖርበታለሁ ብዬ በፍጹም አላሰብኩም ማለት ታዲያ ከዚህ በላይ ደስታ አለ? እግዚአብሔርም በጣም ነው ደስ የሚለው እና ብሩክ ትክክል ነው ያደረገው ነገር በጣም በቃ እንጃ መቶ ፐርሰንት ትክክል ነው። በዛ ላይ ሙሉ ኮንፊደንሱን እሱ አስቦ ሳይነግራት በዚህ ልክ በቃ አብራው እንደምትኖር እስከ ጥግ ድረስ ተማምኖ ፈጣሪውንም አምኖ ይህን ነገር ማድረጉ በራሱ በጣም እውነት ጎበዝ ነው፣ ጀግና ነው። እግዚአብሔርን ከምሬ ነው ምላችሁ እና ብቻ ፈጣሪ መጨረሻችሁን ያሳምረው ነው የምለው። ሀይምዬ ደግሞ ለብዙዎቹ ትናንት ከተናገረችው ነገር ብዙ ነገር የምትረዱት ነገር ይኖራል። ያው አንዳንድ ሰዎች የምትናደዱባት አላችሁ። እኔ ብሩክ ጋር በጥፊ ስትማታ ብቻ ነው የምናደደ ቅርስ አድርጉልኝና እኔ ንንች አልወድም። ወንድ ልጅ በጥፊ ሲመታ፣ እሷን ብቻ ሳትሆን ማንም ሰው ሴት ልጅ በጥፊ ስትማታ ወንድ አልወድም። ጥላ ስትሄድ ነው ደስ የሚለኝ እኔ የዛኔ ጨጓራዬ ራስ ነው የሚለው። ለምን ወንድ ልጅ ማለት ነው በጥፊ ማለት ይሄ ዝም ብሎ ነገር ነው ማለት እኔ እንጃ እኔ አላቅም። በኔ እይታ ነው ወንድ ልጅ በጥፊ ማለት እኔ አልወድም። ግን በቃ ለሚናገረው ነገር አዳምጨው በቆመበት ጥየው መሄድ ቢዘይ ምናምን ነጥቄ መንጭቄ መሄድ፣ የዛን ሰዓት በቃ የእሱ ስሜት እንዴት እንደሚጎዳ እና እንደዛ ነው እንድታደርግ ማስበው ነው የምፈልገው የኔ ፍላጎት ነው። ይህኔ ሀሳቤን ነው የምላችሁ፣ እና ከዛ ውጪ እኔ ምንም ምንም ምንም ነገር የወንድሜ ሚስት የሚስት ማለት ነው፣ ጽድት ቁልጭ አለች ባለሙያ ናት። እኔ ኮመንት ስር እየመጣችሁ የሌለኝን ባህሪ አታውጡልኝ። ለሀይሜ ከዚህ በኋላ ደግሞ ሲያምራችሁ ይቀራል። ጸቤለ ጥፌለ ኢንሻአላህ፣ እንዳታዋርጅኝ ሀይሜዬ ማለት ነው። ጥፌ አይኖርም ብዬ አስባለሁ። ከሁን በኋላ ማለት ከመጣም ይምጣ። እንዴ ምን ነው አይኖርም ብዬ ነው የማስበው። ጠፊ ከመጣም የዛን ሰዓት አለን። በቃ እንዴ ጉድኮ ነው፣ ሌላ ምን እናመጣለን? ናትምች ነው የምንለው። ሌላ ምንም አናመጣም። ከዛ ደግሞ ብትመታውም መልሳ ስለምትስመው ይለመልማል። አድል ጋይስ እና የኔ ውድ ቤተሰቦች፣ ስለ ሀይሚ ደስ ያለኝ ፓርቲ ይሄ ነው። ብሩክም በጣም ደስተኛ ነው። እንግዲህ ስፖርቱንም ጀምሯል እንዳያችሁት። ወይ ጥያራው፣ እስኪ እለፍ ለፍ፣ እለፍ ይቅርታ ቤተሰቦች እና ስፖርቱንም ጀምሯል እንዳያችሁት፣ ጅም ገብቷል። ትናንትና በጣም ደስተኛ ስለሆነ ዘፈን እየዘፈነላት ነበር። የኛ ወድ ቤት ሰዎች ስለ ሀይሜና ስለ ብሩኬ ነበረኝ ቆይታ፣ ይሄን ይመስላል። እዚህ ጋር ደግሞ እንግዲህ ፉ ሊጠይቅ ሄደዋል። ፉ እንግዲህ እንደምታስቡት በጣም በጣም፣ እኔ እንጃ፣ በጣም ነው የገረመኝ ሳስበው፣ ማለት ነው። ማለት አንዳንዴ ይሄ ፕራንክ የምትሉት ነገር እኔ፣ በፍጹም ትናንትና ብሩኬ ሄዶ ባይጠይቀው ይሄ ልጅ እንዲህ በዚህ ልክ ፕራንክ መስራት ምን አስፈለገ እያልኩ ነው ያለሁት። እግዚአብሔር ምስክሬ ነው። ግርም ምን ያለኝ ይሄኝ እንዴ ትናንትና በሲሪየስ መፍታህና ብሩክ ሄዶ ሲጠይቁ ሪሊ ነው እንዲህ ነገሩ አልኩኝ። ምክንያቱም እዛ ቦታ ላይ ብሩክ አይገኝም ብዬ ስላሰብኩኝ፣ አይገኝም ስላችሁም፣ ፎና ብሩኬ ብዙ ጊዜ ቪዲዮ ላይ ተገናኝተው ሰርተው ስለማያውቁ እንዴት ለዚህ ድራማ እንዴት ይሄዳል ብሩኬ ብዬ በቃ አሰብኩት። ስከዛ በደንብ ሄጃ አዳመጥኳቸው ሪሊ ያልኩኝ አይሆንም ነገሩ። በጣም ተገረምኩኝ። እናንተ እና አንዳንድ ጊዜ እባካችሁ የፕራንክ ቪዲዮ የምትሰሩት እንደው እንደው እንደው ከራሳችሁ ጋር ሆኑ፣ እንደው ከልኩ ላይ አልፍ ማለት ነው፣ ከፈጣሪያችሁ አትጣሉ። እንደው በዛ በቪዲዮ መሀል እኮ ወላሂ እንላለን፣ ማርያም እንላለን፣ ብዙ ነገር እንላለን። ያ ያ ሁሉ እኮ ይቆጥርብናል ፈጣሪ። እንደው እኛ እኛ ስለማናቅ ነው እንጂ እውነት አንዳንዴ የውሸትን እውነት አስመስለን እስከ ጥግ ድረስ የፈጣሪያችንን ስም እየጠራን የምንጓዘው ለዚህ ይዳርገናል። እውነቴን ነው አሁን አሁን ፉ ፉም ሆናችሁ ሌላ አብርሃም ራሱ ሰሞኑን የጀመረው ድራማ በጣም ሲያስጠላ ሬት ሬት የሚል እንዲህ፣ አረ ተቆጠው ተው ተው፣ ቡታጅራዎች፣ ሌላ ስንት ስራ መስራት ትችላላችሁ ከእንደዚህ አይነት ነገር ጋር እንዲህ። ስንት ነገር እኮ አለ እኮ ከጥንት ከእናት አባቶቻችን ጀምሮ የሚያስተምር ድራማ በድራማ መልክ የዱሮ ታሪኮችን ብሰሩ እኮ ይታይላችኋል። እውነቴን ስነግራችሁ እግዚአብሔርን እንዲህ በዚህ ልክ ከፈጣሪያችሁም ተጣልታችሁ አሁን እንደው አይበሉና ፉ በዚሁ ፍር ብላስ ቢሆን እንዶው ፈጣሪ እንደው እሷ ተረፈው እንጂ የምሬ ነው። በዛ ላይ ደግሞ አሁን ሰሞኑን በጣም ሄሉና ሄሉና ፍቅር ጠፉ እያላችሁ በጣም ትገኛላችሁ። ሄሉ ተናግራለች፣ አሟት ነበረ ጸበል እንደምትገባ ምናምን ተናግራለች። ፍቅርም ባለፈው ላይቭ ላይ አይቻታለሁ ከዊና ጋራ ማለት ነው። እሷም ጸበል ሄዳለችና እንዲሁም ምናልባት እኔ በስማ እናንተ እኮ እንዳንዴ የሴት ልጅ ባቆ ከባድ ነው። ይህም መኪና እንግዲህ የገዙት ምንም ሆነ ምን አብረው ቢሰሩም ባይሰሩም ከፍቅር ጋር ነው የገዙት። ይህ መኪና የፉ ማለት ነው እንግዲህ የመኪና አደጋ ደጋ የደረሰበት። አንዳንዴ እኮ የሴት ልጅ እንባ ቆይ በጣም ከባድ ነው። እግዚአብሔር አይደርስም ያልነው ነገር ይደርሳል። እውነት አሁን ቆይ በህይወት አሁን ባይተርፍስ ቆይ ያው ሞተ ነው ምንም የሚባለው ነገር የለም። እንደው የፈጣሪ ነገር ስራው ድንቅ ነው። እንደው እንደዚያ መኪናው ተጠረቃቅሶ በህይወት ተርፎ እንዲህ ማምራቱ ራሱ እውነት አላህ ይወድሃል። የምሬን ነው እኮ እግዚአብሔር እኮ እንደኛ በስመ አብ በጣም የገረመኝ! እኔ በደንብ ነው ትናንት እና ያየሁት፣ ከዛ በፊትማ አላየሁትም እኮ ጭራሹ፣ ነው ማለት ነው። ቤተሰብ፣ ለማንኛውም ለምናደርገው፣ ለምንሰራው ቪዲዮ ልቦና አይኖረን። እዚህ ቪዲዮ ላይ ደግሞ እንዲህ እየሳኩ ምናምን እየሰራሁት ይሄ ቪዲዮ፣ ሌላ ቪዲዮ እየሰራሁበት ነው እኔ ቮይስ ላይ ያደረኩት። በጣም ይቅርታ አድርጉልኝ፣ በሁሉ እያላገጥኩ እንዳይመስላቸው። አያድርስ ነው ነገ፣ በእኛ የሚደርሰው ነገር አይታወቅም እና እግዚአብሔር ከምንሰራው ስራዎች እውነት እንጃ ልቦና ይስጠን ነው የምለው። እውነት እንጃ በጣም ነው የተገረምኩት። የእውነት ፍቅር የእውነት ከአንጀቱ አለቀሰችበት አደረሰበት ነው ያልኩት። ማርያምን ነው የምላችሁ፣ እውነት የሴት ልጅ እምባ እኮ ነው። አንዳንዴ በጣም ከባድ ነው። እግዚአብሔር ብሩክ ይላል ብሩክ ይናገራል፣ የሴት ልጅ እምባ እኔ አልፈልግም ይላል። በፍጹም እና ሰሞኑን ራሱ ማራኪ ራሱ በእንትና በቤዚ ላይ እንደዛ አይኑ አበርበር እስኪመስል ድረስ አይዶ ነ ሜቢ። እንግዲህ፣ ለድራማው ከሆነ የምታለቅሰው አለቅም። በጣም ስታለቅስ፣ ወይኔ ብሩክ አላይህ አልኩኝ። ያው፣ ሀይሜዛን እንደዛ ብትሆን ብሩኬ፣ በስማሙል ውሀ ነው የሚሆነው። በፍጹም አንድ ዘለላ እንባ ጠብ እንድታደረግ አይፈልግም። እኔ ብሩክን በዚህ ነገር በጣም ነው የምወደው። የፈለገ ነገር ተጣልቷት ራሱ እሷ ልታለቅስ ፊቷን ከከፋው፣ ልታለቅሽ ነው እንዲህ ምናምን ብሎ ነው የሚያስተዋት። እኔ ብሩክን በዚህ ነገር በጣም ነው የምወደው። እግዚአብሔርን ደስ ይለኛል። ፕራንክ ራሱ ጀምሮ ፊቷ ኩስትር ብሎን በዋቀረር ካለ ያቋርጣል። እግዚአብሔርን እኔ ስንት ያቸዋለሁ። እና ማርክ ራሱ አሁን ሰሞኑን የሚሰራው በቤዚ ላይ እንደውም ሰሞኑን ትንሽ ተጽናንታ ከነ ኤፍሬም ጋር ጥሩ እየሰራች ነው። ፈረስ ምናምን እያስጋለቧት በቀደም አይቼ ሲቀባበሉ ደስ አለኝ። እግዚአብሔርን አላውቅም። እንግዲህ እውነትም ሊሆን ይችላል፣ ድራማም ሊሆን ይችላል። ብዙም አይጠማቀው ነገር የለም ግን በዛ ልክ ደግሞ መጓዙ ያስጠላል። ሲቀጥል ደግሞ አብራው የነበረችው ራሱ ትናንት ስታለቅስ ነበረ። ከዚህ ከማልቀስ ሌላ የሆነ ሴት ከማቀየር ሌላ ሌላ ነገር አሰሩም። እኔ እንደው ሀይሚና ብሩኬን በዚህ ነገር በጣም ነው የማደንቃቸው። ምክንያቱም የሆነ ድራማ ቢጀምሩ እንኳን በባለፈው ሁለት ወር ቀጡን እንጂ የሆነ በቃ ቆሙ ከተባሉ ያቆማሉ። እግዚአብሔርን የሆነ የሆነ መስመር ይጓዙና የሆነ የሚስማሙበትን መላ ይፈልጋሉ። ስማሙበትን መላ ፈልገው ኖርማል ቶሎ ይመለሳሉ። እና ብቻ ደስ ይላል። ይሄ ሁሉ ነገር እንግዲህ ፈጣሪ በትዕግስት በጸጋ በፍቅር እንደሚያኖራችሁ ባለሙሉ ተስፋ ነኝ። ሀይሚና ብሩኬ እንግዲህ ከሁሉም ጽድት ያላችሁ ከቡታ ጅራ እስካሁን ድረስ በምናያችሁ ልክ የተመልካቾቻችሁን ስሜት አዳምጣችሁ ነው እያንዳንዱ ቪዲዮ የምትሰሩት። አሁንም ነገም ከዚህ በላይ እውነት የእውነቱን ፍቅር ያፍስባችሁ በቤታችሁ፣ በአዲሱ ቤታችሁ እግዚአብሔር ነው ምናችሁ። እና በቃ ሰላማችሁ ዝት በሩ ቤት ሰዎች አመሰግናለሁ ባይ ባይ። ይህን ደስታችሁን ለዘላለም ያኑረው ነው የምለው ማርያምን።